በግዕዝ ቋንቋ ውስጥ እነዚህን ሁለት የቅርብ ወንድ እንዲሁም የነገር አመልካቾችን እንያቸው። ዝንቱ ይህ ይኸው፣ ዝ ይህ ይኸው የሚል ፍቺ አላቸው። ከምሳሌ ጋር እንያቸው። ዝንቱ ሰሐቅከ እማይቴ ተረክበ፣ ይህ ሳቅህ ከየት ተገኘ ማለት እንችላለን። ዝንቱ አሁንም በተመሳሳይ ይኸው ሲሆን ዝንቱ ዘተናገርኩ በጽሐ ይኸው የተናገርኩት ደረሰ ማለት እንችላለን። ዝ ዝ ነገር ይትረፍ ብየ ሐምል በጠኢና ይህ ነገር ይቅረብኝ ጎመን በጤና ማለት እንችላለን። ዝ አሁንም በተመሳሳይ ይኸው ተብሎ ሲፈታ ዝ ዝ ሀለይኖ ተፈጸመ ለነ ይኸው ያሰብነው ነገር ተፈጸመልን ማለት እንችላለን። እነዚህ የቅርብ ወንድና የነገር አመልካቾች ውእቱን መርምሮ ማሰር እንደ አመልካች ቅጽልና እንደ አመልካች ተውላጠ ስም መሆን ይችላሉ።